ዜድናት ያለችሽ? አዎ። ማን ያለ ኪዲንማ? አስቀይመሻታል ምናምን አትበሉ። ምድር አለቅላቂ ውጡ ከቤት ሂጂ ውጪ። እከክ ደንቆሩ። አትስደቢያቸው። እና ውዴ፣ ስለ እናንተ ፍቅር እናውራ ወይስ ሌላ ነገር አለ? እንዴታየ ዛሬ እኔ ለአንተ ብዬ ቀሚስ አውጥቼ እንደዚህ በሾርት እንዲህ እንዲህ እግር እኮ እንዲሳሳ እኮ ነው እንደዚህ። እግርሽ ባይዘዌ ታፋሽ በጣም ነው የሚያምረው። አንተ ቀላይ ማለት ነው። ሚኒስከርት አድርጌ ወጥቼ እግዚአብሔርን መኪና እንዳይጋጩ ነው የፈራሁት። ድራይቨሮች እያዩ እግዚአብሔርን እያዩ በቃ፣ ከኋላ ደግሞ አለ በሚኒስከርት ወጥ ወጥ ስልባቸው። ኦማይጋድ ስልክሽን የተቀበለ የለም? እኔ ሁሌ ነው ስወጣ ስልክ ማይጠይቀኝ ወንድ የለም። ኢቨን ሬስቶራንት ቁጭ ብዬ ብዙ ጊዜ ይከፈልልኛል። ታውቃለህ? ኖ ኖ፣ እኔ በዚህ ሬስ ነይ፣ በዚህ ጉዳይ እኮ የህዝብ ልጅ ነሽ። የህዝብ ልጅ ነኝ፣ የሞ ልጅ ነኝ። ሞይ የእኔ ብቻ ለምንድን ነው የማትሆነው አንተ? ግን ከዛችን ከዚችም እየተጀናጀ እኔ ጨጓራዬ እኮ ተቃጥሎ ሞተ። አትቃጠየ፣ እኔ እናት፣ አትቃጠየ። ምን አለ መሰለሽ ብዙ ሰዎች ሊወዱን ይችላሉ። እኛ ግን የምንወዳቸው ሰዎች ትንንሽ ናቸው። መኪና ሊጋጭና የሚደርሳላ ሲያዩሽ ስልክ ይጠይቃሉ። ግን አንቺ የምትወጁ እኔን የተወሰኑ ሰዎችን ነው። እኔም ጋርም እንደዛ ነው። ብዙ ሰዎች ቢወዱኝ የምወዳቸው ሰዎች ግን ትንሽ ናቸው። ልብን ግን ለማንም እንዳሰጠህ እኔ ኢትዮጵያ ጀርመን ሃገር ከመጣው ቃሌ ነው የምሬ ነው የምልሽ። ጀርመን ሃገር ከመጣው አንቺን ሳላስደስት አልመለስ ቃሌ እኔ ለምን እኔ አልጋብዝም? እኔ እኮ ስራ እሰራለሁ፣ ሁለት ክፍል ቤት አለኝ ምናምን ነገር። እኮ ጀርመናዊ አይደለሽም፣ ኢንቪቴሽን ኖ ሁለተኛ አለኝ። የዚህ ሀገር የሁለተኛው አይዲ ካርድ አለኝ። አዎ፣ አይመላካት እችይም። እንዳጋጣሚ ሆኖ አሁን ጥሩ ሰው አግኝቻለሁ። አይ ቲንክ ኢንቪቴሽን ትልክልኛለች፣ ተስፋ አደርጋለሁ። ማለት ጥሩ ሰው ስትል፣ አይ ባለ ትዳር ናት፣ ታይ ኦኬ። ግን ዜጋ ናት፣ ጀርመናዊ ናት፣ ያው እኔም ማግባት እችላለሁ፣ ሞዬ በነገራችን። አይ ማግባት አይደለም፣ እሷ ኢንቪቴሽን ቤቷ መረቃ ፕሮግራም ካለ ምናምን ኢንቪቴሽን ልትልክ ነው። አይውሽ ይቀናል፣ ይቀናኛል። አይ ቲንክ ኔዛ ይሄ ነገር በላይ ታየዋለ። ግን ግን ስመጣ ይሄ ልዝብ ያለ ብዙ ጊዜ የአበሻ ሴቶች ጋር የምንቸገረው ልብስ ላይ ቂጣቸው ያምራል፣ ልክ ሲለቁት ግን እኔ እንዲህ እንደሊጥ ወደ ታች ይወርዳል። እንደዛ የእኔ ልብስ እንደዛ ይተታል፣ እንደ ሊጥ ሲወድ አይደለም፣ ከልብሱ ምኑ አይቸዋል? አቅማ ምኑ አንተ አላቅም፣ እሱን እኮ አረ፣ ዛሬ ቀን በውስጥ እደውልልሻለሁ ላሳይህ። እኮ ፈልግ። እነ ይሉኛል ደግሞ እዚህ። ምን አገባችሁ በእኔና ሞ ፍቅር እንዴ? እኔ የሚገርመኝ እንደ አንቺ ቆንጆ ሴክስ የሆኑ ሰውነት ያላቸው ምናምን ሰዎች ይወዱኛል፣ እንደ ዜድ አይነት ደግሞ እንቁራሪት የመሰሉ ሴቶች ይጠሉኛል። አይ አሁን ዜድን ለቀቅ አድርጋትና ስለእኔ እናንተ እናውራ። ለምንድን ነው ዜድ አንቺ ጋር መታ ስለን ያወራችሁ? ቁምቡር መቼ አወራች? ብልግና ታውሪ እኮ ነው ያለች። ምን አባቷስ! እና እሷ በድሀለሁ ምናምን እያለቻርን የምታወራው የጆዳብን ልጅ በድሀለሁ እያለቻርን የምታወራው አለች እንዴ?

የህዝብ ልጅ ነች ስለሽ፣ አዋ ብለሽኛል። ግን እሱ መስተካከል አለበት አሁን። እና ምን ምን ማስተካከል አለብኝ? የህዝብ ልጅ መሆን የለብሽም። ለሁሉም ሰው አቬለብል መሆን የለብሽም። እኔን እንደምታወሪ አሁን ሌላ ሰው ስታወሪ ባይ በጣም እኔ ሌላ ሰው ጋር አወራለሁ እንዲ? እንደዚህ አይ አታወሪም። እርግጥ እ አላወራም ሌላ ሰው ጋር፣ አንተ ጋር ብቻ ነው ማወራው። ኢቭን በሪል ላይቭ ላይ እንኳን እንዳንተ ማወራው ሰው የለኝም። ሪል በሪል ላይ ድጋ ድጋ ታወሪ ለ እንዴ ኖ እዚህ ላይቭ ላይ ነው የምናወራው። እና ዚ ዶኩር ሴት ናት። ኩም ሴቶናለን በኔ የምትቀናታ አርሞ ይደድራለው ኦፍኮርስ፣ ሴት ናት። አከብራት ነበር ቀመለችብኝ። ዜድ፣ እረፍ፣ እረፍ። አሁን ስለእኔ እናንተ ወሬ እናውራው

ምን ማለት ነው ራሽመወቀሽ ብታሳይ ኳንችለሽ እንጂ የምትጎጂው እነሱ ነሱ። አይ ላይክ መካሪ እረፊ፣ ምናምን ምናምን። አባት አማነ ሆይ እሱን ታይውና፣ አሁን እንትን እናርግ። ምን ጌም እንጫወት? በቅጣት በቅጣት ነው። ተንበርክ ከታገባኛለህ ካሸነፍኩ ካሸነፍሽን ተንበርክኬ የፈለግሽውን አግባኝ ካልሽ ጋሴ ራሱ ጠበጥበልሻለ ሴጋ ትመጣልኝ ያለ በዋትሳፕ ደውዬ በዋትሳፕ ማ የእኔ እናንተ ታይም ነው እኮ ለፐብሊኩ ነው ምለ አሁን አሲዘን ካሸነፍኩሽ በዋትሳፕ አሁኑ ደውልልሻለሁ። በዛ ቁጥር ትወርክ ታደረግልኛለሽ፣ በፓንት በፓንት እና ጡት ማሴዣ እዚህ ላይቭ ላይ አይደለም ያልኩሽ፣ በፕራይቬት ደውልልኝ በዛኛው ስልክ በፕራይቬት ደውልሻለሁ ተዋርክ ታረግልኛለሽ ስትሪፐር ትሆኛለሽ ለአንድ ቀን ፍሪ መልካምነትሽን ወደዋለሁ ከዚህ ስታወሪ ጠላውሽ ውጭ ከቤቴ ሞዴሬተር አስወጡልኝ ለምን ታረገልሽ ኮሚንታቸውን አይኔ ላይ ነው የገባው አይገርምም አይኔ ላይ ነው ጉቡ ብሎ የገባው እኮ እና ጮክ ብለሽ በወራሽ ቁጠር እኮ እሱ ነው የፈለጉት እሱን ታዩና